ዑስማን ምን ሰራበት አትሉኝም? አንድ ሁለቱ ልትቀስላችኋል። አሁን ሳውዲ ስትሄዱ መዲና ላይ አንድን ህንፃ ታገኛላችሁ። የሰይድና ዑስማን ኢብኑ ዓፋን ፎቅ አለ፣ ህንጻ ሆቴል። እንዴት ገነቡት? ካርታው በስማቸው ነው ያለው፣ መሬቱ በስማቸው ነው የተጻፈው። ባንክ ላይ አካውንት አላቸው። የአካውንቱ ስም ዑስማን ኢብኑ ዓፋን ይላል። አንድ ሺህ አራት መቶ ዓመት እንዴት አድርገው አመጡት? ነገሩ ወዲህ ነው። ነቢዩ አለይሂ ሰላቱ ወሰለም ሰሃቦቹን ይዘው ወደ መዲና ሲገቡ መዲና ላይ የሚጠቀሙበት ጣፋጭ ውሃ አለ፣ ቢሩ ሩማ ይባላል። ደግሞ የያዘው ባለቤቱ አንድ ይሁዳ። ሰሃቦቹ በጣም ገቡ፣ ውሃ ለመጠጣት ትንሽ ሲቀዱ አንድ ፍኝ ቴምር ይከፍሉት ነበር። ሰሃቦቹ ደግሞ ስደተኛ ናቸው፣ ብር የላቸው። ነቢዩም አለይሂ ሰላቱ ወሰለም ሶሉ ዐላ ረሱሊላህ ይሄን ችግር ሲያዩ፣ አንድ ጥሪ ያቀረቡ። ማን ነው ብዕረ ሮማን የሚገዛልን? ወለሁል ጀና ጀነት ለሱ ይሰጠዋል። ይህን ይሄን እድል ባለሀብት ያልፈዋል? ሰይድና ዑስማን ሄደና የሁዳውን ጠየቀው። ልግዛ ምንጩን፣ ጉድጓዱሃውን አለ። ያ ደግሞ ትልቅ ብርም ያገኝበት ነው። በጭራሽ እሺ ግማሹን ሲለው ያነ የይሁዳ ዑስማን ንግድን ስለሚያቅ የበለጠ ያሳድግልኛል ብሎ ተስማማ። ግማሹን ገዛው። ዑስማን ግን የይሁዳው ያልጠበቀውን ነገር አደረገ። ግማሹን ቀን አንድ ቀን የይሁዳው ነው፣ አንድ ቀን የዑስማን ነው። የሱን ቀን ነጻ አደረገ ሰደቃ። ሙስሊሙ ይመጣል፣ ይጠጣል፣ ይዞ ይሄዳል፣ ያጠባል እንደ ልቡ። የይሁዳው ቀን የሚገዛው አጣ። እንደ ተበላወቀው ዑስማን በቢዝነስ እንደበለጠው ገባው የይሁዳው መጣና አንተ ዑትማን ወይ በቃ ሙሉውን ጠቅልለዋል። ሀያ ሺህ ድርሃም አውጥቶ ያነን ሙሉ ጉድጓድሃ ገዛና ለሙእሚኑ ወቅፍ አረገው። ለነቢዩን መጣና የአላህ መልእክተኛ ይኸው ይሄ ጉድጓድሃ ለአላህ አድርጌዋለሁ አላቸው። ጀነትን ተረከበ ዑትማን። ያነ ወንዝ ዙሪያ አለ። ያነ ምንጩ ጥግ የተተከሉ የተምር ዛፎች አሉ። አንድ ሺህ አምስት መቶ ደርሰዋል። ላለፈው 1400 ዓመት ከነዚህ ዛፎች ቴምር እየተቆረጠ ገቢው ግማሹ ይቀመጥለታል፣ ግማሹ ለይቲሞችና ለምስኪኖች ይሰጣል። በሂደት ዑስማንያዎቹ ሲያስተላልፉት አለ ሰዑድ ጋር ድረስ ያሁን ሳዑዲ ላይ ብሩ አለ። ምን ይደረግ? መሬት ገዙበት ፎቅም ገነቡበት። አሁን ይሄ ፎቅ አለ። ባመት ውስጥ ይሄ ፎቅ 5 50 ሚሊዮን ሪያል ገቢ አለው። ፋይቭ ስታር ሆቴል ገቢው ወቅፍ ነው ለአላህ ፊሰቢሊላህ። በኢትዮጵያ ወደ ሁለት ቢሊዮን በየአመቱ ያስገባ ላይ የፎቅ ግማሹ ለምስኪኖች ግማሹ አካውንት ላይ ይቀመጠ። የዛሬ 1400 ዓመት የነበረ ባለሀብት አሁን ሐረም ላይ ፎቅ አለ። ምን ትላላችሁ? ንግዱ እንዴት ነው? የነገዱት እንዴት ነው ሰርተውበት የሄዱት

ይሄን ዲል ለማጥፋት ያልተሞከረ የለም። ከመነሻው ሊያዳፉ ከዛም፣ ሰራዊት አደራጁ። ሰራዊቱን ካደራጁ በኋላ ትጥቅ ጎደላቸው። ፈረስ የለም፣ ግመል የለም፣ ጦር የለም፣ ጋሻ የለም። ምን ያርጉት? ሚንበራቸው ላይ ወጡና ምን ዩጀሂዙ ይጀህዙ لنا جيش العسرة ሰራዊቱን ማነው ያስታጥቀው? እናንተ ባለ እናንተ ባለሃብቶቹ ወደ ተቡክ ለመሄድ 700 ኪሎ ሜትር

ሁሉ ነገሩ ትጥቁ አህላስ ይባላል። አክታብ ማለት ደግሞ ይሄ ጦረኛ የሚመገበው ምግቦች ናቸው፣ ልብሱ፣ ምግቡ ምናምን። መቶ ግመል ከነሙሉ ሙሉ ትጥቁ አላቸው። ልብ በሉ መቶ መኪና ማለት መቶ መኪና የሚሰጥ ባለ ሀብታላው እንዲቆራጥ ይሆናል ለአኼራው የሚያሻግር